ተናስተለን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን ዜና ዘን ቀርበናል። አባይ ተርዕሶቹን በማስቀደም እንጀምራለን። ኢትዮጵያ ለኔዘርላንድ አሳልፋ የሰጠችው ኤርትራዊ ሕገ ወጥ የሰዎች አዛዋሪ ክስ ዛሬ መታየት ይጀምራል ተብሏል። ትራምፕ አሜሪካ ከቬኔዙዌላ ጋር ጦርነት ውስጥ የምትገባ ይመስልኝ ምስሉ መናገራቸውም ተነግረዋል። ሐማስ የታጋጆቹን አስከሬን የያዙ ናቸው የተባሉ ሶስት የሬሳ ሳጥኖችን ለእስራኤል መንግስት ማስረከቡ ተዘግቧል። በሰፊው እንመለከታለን። አብራችሁን ቆዩ። በቀዳሚ መረጃችን ኢትዮጵያ ለኔዘርላንድ አሳልፋ የሰጠችው ኤርትራዊ ህገወጥ የሰዎች አዛዋሪ ክስ ዛሬ መታየት ይጀምራል ተብሏል። በዓለም አቀፍ ህገወጥ በሰዎች ዝውውር የተከሰሰና ከኢትዮጵያ ወደ ኔዘርላንድ ተላልፎ የተሰጠውም ኤርትራዊ ተወልደ ክስ ዛሬ ሰኞ ጥቅምት 24 2018 ዓመተ ምህረት መታየት ይጀምራል ተብሏል። ተወልደ ጎይቶን በቅጽል ስሙ ዋሊድ በሊቢያም በሺዎች የሚቆጠሩ ስደተኞችን በመዝረፍና በማሰቃየት ጭካኔ የተሞላበት ህገ ወጥ ዝውውርን በመፈጸም ወንጀል በአምስት ክሶች የኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ ያሳለፈበት ነበር ተብሏል። በተወልደ ጎይቶን ላይ እና በግብረ አባሮቹ ላይ የኔዘርላንድ ፍርድ ቤት የበርካቶችን ምስክርነት ስለሚሰማም ውሳኔ የሚሰጥበት ጊዜ አንድ ወር ያህል ሊወስድ ይችላል ተብሏል። ተወልደ ጎይቶም ወይም ዋሊድ ዓለም አቀፍ የሰዎች ዝውውርን ቡድንን በመምራት በሊቢያ ውስጥ ኤርትራውያንን በማሰር በማሰቃየትና ጾታዊ ጥቃቶችን በመፈጸም ተወንጅሏል። ከወልዳ የሚመራ የወንጀል ቡድን በሊቢያ ባኒወሊድ በሚባል አካባቢ የስደተኞች ማቆያ የነበረ ሲሆን ከግብረ አበሮቹ ጋር በመሆን ከሱዳንና ከሌሎች ሀገራት የመጡ ስደተኞቹ በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበረ ተነግረዋል። ወደ አውሮፓ ለመድረስ የሚሞክሩትን ስደተኞቹን በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብና መደፈሮችን ጨምሮ አሰቃቂ ጥቃቶችን ለዓመታት ተፈጽሞባቸዋል። በዚህም ምክንያት በርካታ ስደተኞች መሞታቸው ይነገራል። ተወልደ ጎይቶም አብዛኞቹ ኤርትራውያን የሆኑ በሺዎች ምናልባትም በአስር ሺዎች የሚቆጠሩ ስደተኞቹን በህገወጥ መንገድ ከቦታ ቦታም ሲዘወር ነበር ተብሏል። ዋሊድ በቁጥጥር ስር በነበሩበት ስደተኞች ላይ ስልታዊ የሆነ የሰብአዊ መብቶች ጥሰ ሲፈጽም እንደነበር የጥቃቱ ሰለባዎች ይናገራሉ። የኔዘርላንድ አቃቤ ሕግ በተወለግ ወይቶም በኩልደ አገሪቱ የገቡ በመቶዎች የሚቆጠሩ ስደተኞች በእርሱና በተባባሪዎቹ የደረሰባቸው ከተናገሩ በኋላ ነው ክስ የተመሰረተውም። በዚህ ጉዳይ 191 ሰዎች ምስክርነት ሰጥተዋል። ዋሊድ በአውሮፓውያኑ መጋቢት 2020 በቁጥር ስር ስውል ኪዳና ዘካሪያ ሀብተ ማርያም ኪዳኔ የሚባል ሌላኛ አደገኛ የህገወጥ ሰዎች አዛዋሪ ጋር ነበር። ሁለቱ ግለሰቦች ኤርትራውያን ሲሆኑ አብዛኞቹ ኤርትራውያን የሆኑ በሺዎች የሚቆጠሩ ስደተኞችን በመያዝ ገንዘብ እስኪ ከፍል ድረስ በቁጥጥር ስር አቆይቷቸዋል። ዋሊድ በኢትዮጵያ ውስጥ ከህገወጥ ሰዎች ዝውውር ጋር በተያያዘ በቀረቡበት አምስት ክሶች ጥፋተኛ ተብሎ ነበር። ከዚህ በኋላ ሊቢያ ውስጥ በፈጸማቸው ወንጀሎች ወደሚፈለግበት ኔዘርላንድ ተላልፎ ተሰጥቷል። ኪዳኔ በኢትዮጵያ ቁጥጥር ስር ውለው ጉዳዩ በፍርድ ቤት እየታየ በነበረበት ወቅት አመልጦ የነበረ ቢሆንም በኋላ ላይ ሱዳን ውስጥ እንደ አውሮፓውያኑ ታህሳስ 1 2023 በቁጥጥር ስር ውለዋል። በተባበሩት አረብ ኤሚሬትስ በህገወጥ ገንዘብ ህጋዊ አስመስሎም በመጠቀም ተከሳሾቹ ለፍርድ ቤት ቀርበዋል። የተባበሩት አረብ ኤሚሬትስ ኪዳኔን ለኔዘርላንድ አሳልፋ በመስጠት የተስማማች ሲሆን በዋሊድ ላይ ምስክር ሆኖ ሊቀርብ ይችላል ተብሏል። በዋሊድ ላይ የቀረቡት ክሶች መታየት የጀመሩት ከአውሮፓውያኑ ታህሳስ 2023 ጀምሮ ነው ተብሏል። ጉዳዩ እየታየ በነበረባቸው የመጀመሪያው ወራት አካባቢ ዋሊድ ምስክሮቹን ለማስፈራራት እና ሀሰተኛ መ ማስታወቂያ ለማግኘት በመሞከር ተከሷል። በኋላ የተለያየ ስቃይ የደረሰባቸው ኤርትራውያን በከፍተኛ ቁጥር ወደ ችሎት በመምጣት ምስክርነታቸውን ሰጥቷል ተብሏል። ወደ ሌላኛው መረጃችን ስንሻገር ትራምፕ አሜሪካ ከቬኔዙዌላ ጋር ጦርነት ውስጥ የምትገባ አይመስለኝም ስሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ቬኔዙዌላ ጦርነት ውስጥ የሚገቡ አይመስለኝም ብለዋል። ትራምፕ ጦርነት መነሳቱን እጠራጠራለሁ የምነሳ አይመስለኝም፣ ነገር ግን በጣም እየጎዱን ሲሉ ከሲቢኤስ ጋር ባደረጉ ቆይታ ተናግረዋል። ጦርነት የምነሳ አይመስለኝም። ብሎም የቬኔዙዌላ ፕሬዚዳንት ኒኮላስ ማድሮ ከሰልጣኝ የሚቆዩበት ለአጭር ጊዜ እንደሆነ ገልጸዋል። አሜሪካ በካሪቢያን አቅራቢያ አደንዛጭ እጽ ያዛውራሉ ያለቻቸውም ጀልባዎቹ ላይ ጥቃት መፈጸሟ ቀጥላለች ተብሏል። ወደ አሜሪካ የሚገባው አደንዛጭ እጽ እንዲገደብ እርምጃ መውሰድ ግዴታቸው መሆኑን ትራምፕ ገልጸዋል። አሜሪካ ጥቃት እየፈጸመች ያለችው የአደንዛጭ እጽ ዝውውርን ለመግታት ሳይሆን የማድሮን መንግስት ለማውረድ ነው በሚል በርካቶቹ እየተቹ ይገኛሉ። ትራምፕ ትችቱን አጣጥሎ ጥቃት የሚፈጽመው ብዙ ምክንያት ነው ብለዋል። አሜሪካ ባለፈው መስከረም ወር በካሪቢያንና ምስራቅ ፓስፊክ በደረሰችው ጥቃት ቢያንስ ስትሰራት ሰዎች መገደላቸውን በአሜሪካ ቢቢሲ አጋር የሆነ ሲቢኤስ ዘግቧል። ትራምፕ ጥቃት ስትፈጽምበት ያያችሁ ጀልባ በአጠቃላይ ባደንዛዥ እጽ ዝውውር 25 ሺህ ሰዎች የሚገድልና ቤተሰብ የሚበትን ነው ብለዋል። ትራምፕ በእግረኛው ጦር ቬንዙዌላ ውስጥ ጥቃት እያደረሱ እንደሆነም ተጠይቆ ያንን አደርጋለሁ ለማለት አልችልም። ቬንዙዌላን ምን እንደማደርጋት አልነገራችሁም። ጥቃት አደርሳለሁ ወይም አላደርስም የምለውን አልገልጽም ስሉ መልሰዋል። ማድሮ ከዚህ ቀደም አሜሪካ አዲስ ጦርነት እየጫረች ነው ማለታቸው ይታወሳል። የኮሎምቢያው ፕሬዝዳንት ጎስታቭ ፔትሮ በኩላቸው አሜሪካ ጥቃት የምትፈጽሞ ላቲን አሜሪካን ለመቆጣጠር ስኖስሉ ትራምፕን ወንጅሏል። ትራምፕ ከመላው ዓለም ሰዎች እንዲመጡ አንፈቅድም፣ በኮንጎ ይመጣሉ፣ ከደቡብ አሜሪካ ይመጣሉ፣ ከቬኔዙዌላ የሚመጡት ደግሞ ወንጀለኞች ናቸው ብለዋል። ትራምፕ በተለየ ሁኔታ ትሬንድ አርጓ የተባለ የወንጀለኞች ቡድን እጅግ ይከፋ ነው ብለው ተናግረዋል። አሜሪካ ትልቁን የጦር መርከቧን ከሜዲተራኒያን ወደ ካሪቢያን ባህር ማስጠጋቷን ተከርቶ ተከትሎ ማድሮ አዲስ ውስጣዊ ጦርነት እየጫሩ ነው፣ ዳግመኛ እጃችን ጦርነት ውስጥ አናስገባም ብሎም አዲስ ጦርነት እየቀሰቀሱ ነው ማለታቸው ይታወሳል። የአሜሪካ መከላከያ ጸሐፊ ፒት ሄግስ እስከ 90 ተዋጊ ጄቶቹን የሚይዘውም ግዙፍ የጦር መርከብ ወደ ካሪቢያን እንድትጠጋ አዟል። አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞታዋን እያሰፋች ነው። በአካባቢ ከጦር መርከቦች በተጨማሪ የኒኩለር ሰርጓጅ መርከብና ኤፍ 35 የጦር ጄት አከማችታለች። አሜሪካ ፕሬዝዳንት ኒኮላስ ማድሮን በቁጥጥር ስር መዋል የሚያስችል መረጃ ለሚያደርስ ሰዎች የምትሰጠው እርጉርሻም በእጥፍ አሳድጋ ሀምሳ ሚሊዮን ዶላር ማድረሷ አይዘነጋም። ማድሮ የአደንዛዥ እፅ አዘዋዋሪ ቡድን መሪ ናቸው ሲሉ ትራምፕ ቢከሱም ማድሮ ግን አስተባብለዋል ተብሏል። በመጨረሻ መረጃችን ሀማስ የታጋቾቹን አስክሬን የያዙ ናቸው የተባሉ ሶስት ሬሳ ሳጥኖቹን አስረከበም። የታጋቾቹን አስከሬን የያዙ ናቸው የተባሉ ሶስት ሬሳ ሳጥኖችን ሀማስ እንዳስረከበ የእስራኤል መከላከያ ሚኒስትር አስታውቋል። እስራኤል በቀይ መስቀል አማካኝነት ሬሳ ሳጥኖቹን ተረክባለች ተብሏል። የአስከሬን ምርመራ እንደሚካሄድም ተገልጸዋል። አስከሬኖቹ ታግተው የነበሩ እስራኤላውያን መሆናቸው ከተረጋገጠ በጋዛ የሚቀሩት የስምንት እስራኤላውያን እና የሌሎች ሀገራት ዜጎች አስከሬኖች ብቻ ይሆናሉ ተብሏል። በፕሬዝዳንት ዶናልድ ትራምፕ የሰላም እቅድ የመጀመሪያ ዙር መሰረት ሐማስ ሃያ በህይወት ያሉት ታጋቾችንና የሃያ ስምንቱ ታጋቾች አስከሬን ለመልቀቅ ተስማምተዋል። እስራኤል ሐማስ አስከሬኖችን ለመመለስ ዘግይተዋል ብትልም ሐማስ በበኩሉ ከፍርስራሽ ስር አስከሬኖችን ማውጣት ግድ ጊዜ እንደሚወስድም አስታውቋል። የሐማስ ታጣቂ ክንፍ አልቃስም ብርጌድ እንዳለው ከሆነ አስከሬኖቹ የተገኙት በጋዛ ሰርጥ ደቡባዊ ክፍል ነው ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኤክስ ገጻቸው ባሰፈሩት ጽሑፍ ለታጋሾች ቤተሰቦች መረጃ ሰጥተናል። በዚህ ከባድ ጊዜ እንደግፋቸዋለን። ሁሉም ታጋሾች እስከሚመለሱ ጥረታችንን እንቀጥላለን ብለዋል። የታጋሾች ቤተሰቦች ማህበር የሁሉም ታጋሾች አስከሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሁን ላይ ጫና እያሳደረን ተብሏል። ማህበሩ ባወጣው መግለጫ ጠቅላይ ሚኒስትሩ በቆራጥነት ትዕዛዝ ሰጥተውም የሁሉንም ታጋሾች አስከሬን ያስመልሱልን ስልም ጠይቋል። ሐማስና እስራኤል የተኩስ አቁሙን በመጣሰል እርስ በርስ ይካሰሳሉ ተብሏል። ትናንት እስራኤል በሰሜናዊ ጋዛ በደረሰችው የአየር ጥቃት አንድ ሰው በገደሉ ተገልጿል። የእስራኤል መከላከያ ኢላማ ያደረገው ለወታደሮች ስጋት የሆነውን ታጣቂ መሆኑን አስታውቋል። በትራምፕ የሰላም እቅድ መሠረት ሐማስ ሁሉንም በሕይወት ያሉት ታጋቾቹን ስለቅ እስራኤል 250 ፍልስጤማውያን እስረኞቹና 1718 ታጋቾቹን ፈታለች ተብሏል። ሐማስ የ15 እስራኤላውያን ታጋቾቹን አስከሬን ሲያስረክብ እስራኤል የ225 ፍልስጤማውያንን አስከሬን መልሳለች ተብሏል። አስከሬናቸው በጋዛ ከነበረው 11 ሰዎች መካከል አንድ ታንዛኒያዊና አንድ ታይላንዳዊ ይገኙበታል ተብሏል። ሐማስ ከሁለት ዓመት በፊት ባደረሰው ጥቃት 1200 ገደማ ሰዎች ተገድሎ 2251 ሰዎች ታግተዋል። ከ3500 በላይ ፍልስጤማውያን መገደላቸውም ይታወሳል።